ብሌንና እናቷ ተገናኙ። አሁን ቃል በምታደርገው ወጥመድ እንግዲህ የጎረቤታቸው ልጅ ሁሉን ነገር ቀስ ብሎ አየ። ቃል ከሻ ውስጥ መረዛ ብሌንን ለማስወገድ ነበር አላማ፣ ግን ደግሞ አልተሳካላትም። በሱ እገዛ ተረፈች። እናትና ልጅ ብሌንና ሰላም ተቃቅፈው ተላቀሱ። ቃል እያቀጣጠረች ብሌንንና ሰላምን ለማለያየት ነበረ፣ ግን ደግሞ አልተሳካላትም። እናም ቁጭ ብለው ቤቱ ለምንድነው እንደዚህ የቆሸሸው አለች ቃል። ሰላም ከውጭ መታ። እናም ብሌንስ ስትላት እዛ ቁጭ ብላለች ስራውን ትታ። አዎ ክላሷ አለቻት በዚህን ሰዓት ብሌንን ለማየት ሰላም እየሮጠች ወደዛ ሄደች ነገር ግን ስትሄድ ብሌን ከልቧ እንስቅ ስቅ ብላ እያለቀሰች ነበር በሰዓቱ እናም አሁን ላይ በጣም ደስ በሚል ሁኔታ እናትና ልጅ ተቃቀፉ ግን ደግሞ ምን ማድረግ እንዳለባቸው እንኳ አያውቁም እናትና ልጅ ሳይተዋወቁ ውስጣቸው ግን በጣም ይተዛዘናል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ብሌን ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም ደስ የሚለው ነገር ብሌን ዛሬ ከምንም በላይ እንግዲህ በጣም በሚያሳዝን ሁኔታ ልቧ ተሰብሯል። እናም የጎረቤቱ ልጅ ቃል የተናገረችውን ነገር አንቺ አስመሳይ ብሎ ባለፈው ሰርባን ነበር፣ ነብሰ በላ ብሎም እሷ ግን እንዳይጸጽት እያለችው ነበረ። እናም ዛሬ እንግዲህ ቃልን ቤት ደርሸ ልምጣ በማለትም ልብስ ልቀይር ብሎ ወደ ቤቱ ሄደ። ሲመለስ ቃል ብሌን ሻይ ላይ ስትመረስ ከውጭ ሆኖ አሳ አያት። እኔን ነው ብሌንን መመረስ የፈለገችው ማንኛችንን መመረስ ፈልጋ ነው አለ ከዛም በኋላ ላይ ሻያችን ደረሰ እንዴ ብሎ ዘው ብሎ ገባ። እናም በዛን ሰዓት ሲገባ አዎ ደረሰ ብሌንስ ወደ ሱከር ላምጣ ብላ ሄዳ ነው አለችው። እሺ አለና አውቆ የተመረዘውን ሻይ ብርጭቆ ብድግ አደረገ። አአ እሱ ላንተ አይደለም ለብሌን ነው አለችው። እ ልዩነት አለው እንዴ ወይስ አህላት የለውም፣ ግን ይሄ የእሷ መጠጫ ነው አለችው። እሺ በማለትም ተቀበለ። ብሌን የዋሂት መታ ሱከር ጨምራ ጠጭ፣ ብሌን ጠጪ አህለቻት ቃል። እሺ እዚሁ ቁጭ ቤና ስትልም፣ አይ ስትልም፣ እሺ አይ ሰራተኛ እዛ አይጠጣም ከእኛ ጋኩል ካሰሪው ጋርም አይቀመጥም። ስለዚህ ከጀኔዳ ትጠጣ አለ እሺ በቃ ክችን ደሽ ጠጪ፣ አለቻት ሻውን ብድግ አረገች ብሌን። የዚህን ጊዜ ልጁ ሻውን ምንጥቅ አድርጎ ደፋባት። ወሉይ አሁን አጅ ፍትንቤ አላት። በዚህን ሰዓት ቃል ደነገጠች። ለምን እንደዚያ አደረገ ስትልም፣ በኋላ ላይ ብሌን በጣም ልቧ ተሰበረ። ቦታሽን እወቂ፣ ቦታሽን ካላወቅሽን ያሳወቅሻለሁ በማለትም እንግዲህ ብሌንን ልቧን ሰበረው። እሷም ቃል ደንግጣለች። ብሌን መውሎያ ልታመጣ እንደሄደች ለምን እንደዚያ ያደረግ ሰራተኛ አደለች። ለምንድን ነው ከኛ ጋር ቁጭ ብላ ሻይ የምጠጣው? ወታዋን ትወቅ ላሳውቃት ብዬ ነው አላት። እሷ እንደዚህ ስታደርጋት በጣም ደስ ብሎኛል። አመሰግናለሁ። እሺ አለችው። ምንም አደል አለ። ከሰም ትንሽ ቆይቶ እቤቱ ሄደ ወጣ። በጣም ያሳዝናል። ብሌን ያለ ስራሽ ወንጅዬሻለሁ፣ ይቅር በይ። ሚጸጽትህን ነገር አታደርግ ብለሽ ነበረ ግንኛ አይገባኝም። ያለ ስራሽ ብዙ ነገር አልኩሽ። ደግሞ አንቺን ለማትረፍም ብዬ የተናገርኩትን ነገር ትረጭኛለሽ ብዬ አስባለሁ አለ ብሌን። አሁን እንግዲህ ያንን ወሉላ ከልብ አለቀሰች። ክላሷ ህዳ ማልቀስ ጀመረች። በዚህን ሰዓት ሰላም እየመጣች ሰላም መታ። ለምንድን ነው እንዴት ዋላችሁ ደህና አልሽ፣ እየመጣሽ አለች። አዎ ይኸውልህ። ለምንድን ነው ቤቱ እንደዚህ ቆሽሽው፣ የለችም እንዴ ብሌን አለቻት። አለች ግን ክላሷ ቁጭ ብላ ነው የምትውለው አለቻት። ስራውን ትታ አለች። አዎ ይህን ጊዜ እናትና ልጅን ለማጣላት የምታቀሳሰረውን ቃል ቃላየ? ያለች ቁጭ ብሎ። ከዛም ሰላምም ወደ ብሌን ክላስ ሄደች። ብሌን ታለቅሳለች። አንቺ ስራውን ጥለሽ እዚህ ምን ታደርጊ ያለሽ? ቀን በቀን እዚህ ነው የምትገቢው አለቻት። እትዬ ይቅርታ አለች። ምንነሽ ነው ደግሞ የምታለቅሽው? አለቻት። ምንም የሆነ ነገርም ሆነሻል ዝም ብለሽ እንደዚያ አታለቅሽም አለች። ሰላም ከዛም ተቀፍቀፍ ብለው መላቀስ ጀመሩ። ምን ሆነሽ ነው የምታለቅሹው? ሀለቻት እትዬ በቃ ከፍቶኛል አለች። ምን ነው ደህና አይደለሽም? ደህና አይደለሁም አለቻት። ከዛም ሰላም እቅፍ አድርጋ ይዛ በይ አሁን ለቃል የማጫወተሽን ማለቴ ቃልን በልጅነቷ የማጫወተውን ላጫወተሽ ሀለቻት። ከዛም አጫወተቻትና ቃል ሰላም ማልቀስ ጀመረች። እኔ ከፍቶኝ ነው። አንቺ ትዬ ለምንድን ነው የምታለቅሺው? አለቻት ለብሌንም አጫወታት ጨዋታ በልጅነቷ ደስ ብሎ ለቃል አለች። እሺ በቃ አለቻት። ከዛም እንግዲህ አይዞሽ ብላ አጽናንታት ሄደች። በስተመጨረሻ ብሌን አሳዳጊዋ ጋር ደውላ እሟዬ? እናቴ ናፈቀችኝ፣ ወላጅ እናቴ አሃለቻት ማገኘት እፈልጋለሁ። ልጄ እኔ ምን አጎደልኩብሽ አጎደልኩብሽ አሏት። አይ ምንም እማየ አሃለች። እናቴ ላገኝ ብላ ሰላምን አስፈቅደ ያደች ወላጅና ያሳዳጊዋ እናቷን ብሌን ካገኘች በኋላ ለእናቷ እማየ የእውነት ወላጅ እናቴ ናፈቀችኝ አለች። ብሌን እኔ ምን አጉድዬብሽ ነው ምንም አላጎደልሽብኝም፣ ግን ደግሞ ማን ነች? ወየት ነች? በህይወት አለች የለችም? ማወቅ እፈልጋለሁ፣ እናፍቃኛለች አለቻት። ከዛም እሽ በቃ እናፈላልጋታለን አለቻት። እሽ ብላ ብሌንም ወደ ስራ ቦታዋ ተመለሰች። እንደተለመደው እንግዲህ የብሌን እናት አሳዳጊዋ ፈልገው የብሌን እናት የት እንዳለች ተነገራቸው። አረብ ሀገር ሄዳ አሁን መታ እንደምትኖርም ታነ ቦታው ተነገራት። ለብሌን ደውለው ብሌን ልጄ አሏት። ብሌን እያጸዳች ነበረ። ወይ የማዬ አለች። ወላጅና ተሸንኮ ያለችበትን ቦታ አገኘው አሏት። ምን አለች ብሌን አዎ። ከዛም ቦታውን ነገሯት። አረብ ሀገር አስር አመት ኑሯ እንደተመለሰችም ነገሯት። አንችንም በቅርቡ እያፈላለገች እንደሆነም ነግረውኛል፣ አሏት። ብሌን በዚህን ደስ አላት። እና ናይና አብረን ለባብሰን እንሄዳለን እና እናት የዚሁ ሰፈር ናት። እኔ እኔም ኮምሰራው እዚሁ ነው አለች። በቃ ና ለባብሰን እን አብረ ሄደን እንፈልጋታለን እናገኛታለን አለቻት። እሺ አለች። በዚህን ሰዓት ቃል እየሮጠች ለብሌን አጎት ደወለች። ከዛም እው ልክ ብሌን እናቷን አግኝታለች። ከዚህ ቤት መውጣት አለብኝ። ያሳደገቻት እናቷ ወላጅ እናቷ ፈልጋ እንዳገኘቻትም ነገረቻት። አሁን ብሌን ከዚህ እጂ ወደ አሳዳጊ እናት የናጌች እናት መፈልግ አለብኝ እያለች ነው፣ ቦታ ሁሉ ተነግሯታል። ስለዚህ ሰላም ልጇ እንዳልሆንኩ ካወቀች ሲጣርጋ ነው የምገለኝ አለችው። አንቺ ብቻ ተረጋጊ ብሌን ከዛ ከቤት እንዳትወጣ የሆነ ምክንያት ፈልግ ከዛ ውጭ ያለውን ነገር ለእኔ ተይው አላት። ምን አለች? አዎ አርፈሽ ቁጭ በይ የትም እንዳትንቀሳቀሽ ሲላትም እሺ አለች። ከዛም ብሌን፣ ይኸውልሽ ቃል፣ ወላጅ እናቴን አግኝታልኝ፣ አሳዳጊ እናቴ ደውላልኛለች፣ ስለዚህ መሄድ አለብኝ አለቻት። አይ ራሴ ራሴን አመመኝ አለች ቃል ውሸቷን ውሃ አምጪልኝ፣ ውሃ። ከዛም እየሮጠች ውሃ መጣችላት። በቃ እናቴ እየጠበቀች ነው፣ መሄድ አለብኝ አለቻት። እንደዚህ እያመመ ጥለሽ ልትሄጂ? አለች ምን ላርግ፣ ሐኪም ቤት ጀ ስትሄድ አይ ተይ፣ ይሻለኛል፣ ስተኛበት በቃ ተኝ። ታመመች ደግሞ ደወይልኝ፣ እንድ እንደዚህ ጥለሽ አሞኝ አለች ብሌ። ቃል አው ግዴታ ነው፣ ማግኘት አለብኝ ሃለቻት እና ጥላት ሄደች። በዚህን ሰዓት መልሳ ደውላ ብሌንን ከዚህ በላይ ማቆየት አልቻልኩም፣ ወታ ሄዳለች አለችው። አንቺ ተረጋጊ አንቺ ብቻ ረፈሽ ተረጋጊ፣ ግን ደግሞ መኝ የብሌንንና የአሳዳጊዋን እኔ ጨርሰዋለሁ። አሳዳጊዋን አሁን አስወግዳታለሁ። የሚያስወግድ ሰው ልክ ያለሁ ሀለች አላት። እሺ ብላ ቆጭ አለች። እንግዲህ ብሌንን አስወግድ ተብሎ የተላከው ልጅ ዛሬም በድጋሚ ባንተን ዝላልለት አንድ ነገር ቢፈጠር የመጨረሻ ውሳኔ እወስድብሃለሁ ብሎታል። እናም ሄዶ አሁን የብሌንን አሳዳጊ እፍና አድርጓት፣ ብሌን ደረሰችበቻን አሉ ሰብስክራይብ እያረጋል